አሮጌ የኪራይ ቤቱ የጣራ ማገር ላይ ትላንት ከሩቅ ሰፈር የገዛውን ጠንካራ ገመድ ቋጥሮ ከስር የሚቆምባትን ባለ ሶስት እግር ዱካ አመቻቸና ለመሞከር ላይዋ ላይ ወጥቶ ቆመባት። ዱኳ ንቅንቅ አላለችም። ተገረመ። በጣም ተገረመ። ይቺ ዱካ ከአንዲት ባልቴት መንገድ ላይ ሲሸጡ አሳዝነውት የገዛት የቤት ዕቃው ናት። ለወትሮ እንኳን ሰው ቁሙባት፣ ብቻዋንም መቆም እያቃታት የምትፈነገል ባለ ሦስት እግር ኩርሲ ናት። ምናልባት የማይናገሩትም እንጂ የቤት ዕቃዎችም እኮ ይሰለችሁ ይሆናል፣ ስላሰበ ራሱን ለማጥፋት ያዘጋጀውን ሸምቀቆ እንደ ኮፍያ በራሱ ለካውና ጠበብ ያለ ስለመሰለው በጭንቅላቱን በሚያስገባ መጠን ሰፋ አድርጎ አስተካከለው። አሁን ሁሉም ነገር በልክ ሆነ። ሁሉም ነገር በልክ ሲሆን ደግሞ ደስ ይላል አለ ለራሱ። አዲስና በልኩ የተስተካከለ ገመድ የሚለው ሐሳብ አፍነከነቀው። ሞት አፋፍ ላይ ሆኖ ተፍነከነቀ። ልጅ ሆኖ አሳዳጊዎቹ የትልልቅ ልጆቻቸውን አሮጌ ጫማና ልብስ ካልሆነ አዲስ ልብስ ተገዝቶለት የለበሰበትን ጊዜ አያስታውቅም። ሃያ ዓመት እስኪሞላው ድረስ አዲስና ልብስ ጫማ የደረሰበት ደርሶ አያውቅም። እንኳን ልብስና ጫማ የዕለት ጉርሱም ትራፊ ነበር። ሳልቫጅ ልብስ፣ ሳልቫጅ ቁርስ፣ ሳልቫጅ ምሳ፣ ሳልቫጅ ራት፣ ሳልቫጅ ህይወት ይላለ ራሱ። ሌላው ይቅር፣ ለመጀመሪያ ጊዜ ፍቅር የሚመስል ነገር ነክቶት ያለፈው በሳልቫጅ መልክ ነው። ራሱ የዛ የሰካራም ትልቅ ወንድሙ ጓደኛ ከነበረች ሴት ሳልቫጅ ፍቅር። ወንድሙ ይዟት ቤት መጥቶ ጥምብዝ ብሎ ሰክሮ ስለነበር ትቷት በቁሞ አልጋው ላይ ወደቀ። እንተኛ ብሎ ያመጣትን ሴት ትቷት ተኛ። ምን እንዳሰበች እስከዛሬም በማይገባው ምክንያት እንደ ሬሳ የወደቀ ወንድሙ ጫማ ካወለቀና አስተካክሎ ካስተኛው በኋላ አልጋው አጠገብ እንደቆመ ከመሬት ተነስታ ጉንጭን ሳመችው። ስሟት ወደ ቤቷ ለመሄድ ተነሳች። መሽቶ ስለነበረ ታክሲ ደራ ድረስ ሸኛት። አንዱን በክንዱን በክንዷ አጠላልፋ በቀስታ ነበር የተጓዙት። ሽቷ ልስላሴዋ፣ ከዚያም በፊት ከዚያም በኋላ ሴት በዚያ ልክ ቀርበው አታውቅም። ሴት ሲባል የሚያስታውሳት እሷን ነው። ሳልቫጅ ተመልሶ አልጋው ጫፍ ላይ አረፍ አለና የሚሰራው እንደጠፋበት ሰው ትንሽ አሰብ አድርጎ ከወደ ትራስጌው አንድ የቅንጦ ሆቴል አርማ የታተምበት ውሃ ሰማያዊ አጀንዳ ነሳ። እጁን ሲመልስ የአልጋው ትራስጌ ብረት ዋጨረው። ሁልጊዜም የሚያበሳጨው ነገር ይሄ ነው። ይህን አልጋ የሠራለት በዋናነት ፀጉር አስተካካይ፣ በትርፍ ጊዜው የብረታ ብረት ሠራተኛ ባለሙያ የነበረ ሰው ነው። ዋጋው አነሰይ በሚል ተልካሻ ምክንያት አልጋው ላይ ግዴለሽነቱን ጽፏል። የራስጌ ብረቱ ጠርዝ በግዴለሽነት ተገጣጥሞ የተበየደና በውጉ ያልተሞረደ በመሆኑ እንደ ሻማ ቀልጦ የረጋ የሚመስል የብረት እንባ እጥፋቱ ላይ ገግሮ ይታያል። የብረት ባለሙያነት ውስጥ ይሁን ለውበት ፀጉር ከሚሰነጥቅ ፀጉር አስተካካይ ይሄ ነገር ይጠበቃል። የአልጋው ጠርዝ አንዳንዴ ሲያልፍ ሲያገድም ልብሱን እንደ ጋሬጣ ይይዘዋል። በዚህ ጋሬጣ ምክንያት ክሩ ያልተመዘዘ ሸሚዝ የለውም። እንደ ክፉ ድመት ይቧጭረዋል። አንዳንድ ይህን ትንኮሳ ለመከላከል ጨርቅ ይጠመጥምበታል። ከአጀንዳው ላይ ባለመስመሩ ረገጥ ገንጥሎ ራሱን የሚያጠፋበትን ምክንያት ለመጻፍ እስክርቢቶ መፈለግ ጀመረ። ግድግዳ ላይ የተሰቀለ ጃኬቱን ኪሶች ፈታትሾ አንድ ግማሽ ቀለሙ ያለቀ ሰማያዊ ቢክ እስክርቢቶ አገኘ። ሰማያዊ እስክርቢቶ አይወድም፣ የስራ እስክርቢቶ ይመስለዋል። የግል ጉዳዩን በጥቁር እስክርቢቶ መጻፍ ነው ደስ የሚለው። ኪሶቹን እንደገና ፈታተሸ ሌላ እስክሪብቶ ማግኘት አልቻለም። ትከሻውን በሚቸገረኝነት ወደ ላይ ናጠና መኖርም ያው ስራ ነው ብሎ ወደ አልጋው ተመለሰ። አልጋው ጫፍ ላይ ተቀምጦ ነዛዜውን መጻፍ ሲጀምር ሰለቸኝ የሚል ቃል ነበር ቀድሞ ያመለጠው። ልክ እንደንጥሻ የጻፈውን ቃል ደጋግሞ አነበበው እና ቆይ አንድ የዩኒቨርሲቲ ምሩቅ ይችን ዓለም ሲሰናበት ሊጽፍ የሚችለው ቃል ይህንም ብቻ ነው? አለ ለራሱ መሰረተ ትምህርት የተማረ ሽማግሌ እንኳን ከዚህ የተሻለ ስንብት መጻፍ ይችላል። ከሞተ በኋላ መጀመሪያ የሚደርሱትን ሰዎች ትንሽ ማስደመም ፈለገ። ቢያንስ ምንጭ አገር ለተማረ አትሆን እንዲሉ። የመጀመሪያውን ወረቀት ጨባብጦ ወደ ጎን ወረወረና ሌላ ወረቀት ከአጀንዳው ገነጠለ። ወረቀቷ ጫፍ ላይ ሰኔ የሚል ጽሁፍ አለ። ገንጥሎ ገንጥሎ ሰኔ ላይ ደርሷል ማለት ነው። ፈገግ አለ። ዛሬ ቀኑ ሰኞ ነው። ሰኔና ሰኙ ሕይወት ሐሳቡን በትረት የደግፈችለት መሰለው። እናም ረቀቅ ቀርቦ ለመጻፍ አሰበ። ስንብጡን ቢልማር የተባለ አሜሪካዊ ኮሜዲያንና የፖለቲካ ኮሜንታተር፣ ራስን ማጥፋት ጌታ ሆይ ከአንተ ከሕይወት ልታባደረኝ ስላልቻልክ ራሴ መልቀቅ ያስገብቻለሁ ብለው ሰዎች ለፈጣሪያቸው የሚኖሩበት መንገድ ነው ይላል አለና ጻፈ ሄደ። እንዲህ አስመረረችኝን ዓለም በኮሜዲያን ጥቅስ ሰናበታለሁ። ሰረዘው የጻፈውን ጻፈ፣ ሰረዘ፣ ጻፈ፣ ሰረዘ። በመጨረሻ ሰለቸኝ፣ መረረኝ፣ ደህና ሁኑ፣ ስላሳዘንኳቸው ይቅርታ፣ አለና በረዥሙ ተንፍሶ ወረቀቱን አልጋው መሃል ላይ ያስቀመጠ በግማሽ አጀንዳውን ጭኖበት ተዘጋጅቶ ወደሚጠብቀው ገመድ አመራ። የሞት መድረክ መወጣጫ ወደሆነችው ዱካ ላይ ወጥቶ ቆመ። ትንሽ እንደመንገዳገድ ስትል ሚዛኗን ጠበቀ። ገመዱን በሁለት እጁ በሙሉ ኃይሉ ሰብሰብ አድርጎ ፈተሸው። የጣራው ማገር ሲጥ ሲጥ ቢልም ጥንካሬው ጥሩ ነው። አዲስና በልኩ የተዘጋጀ ገመድ። ይሄ ጣራ ከነገ ዛሬ ኮርኒስ ይሰራለታል እየተባለ እርቃን ማገሩን አፍጥጦ እንደተቀመጠ አምስት ዓመት ሆነው እርሱም አልጠየቀ አከራዮቹም ግድ አልነበራቸውም። ገመዱ ተበጥሶ በወድቅ የሚል ሐሳብ መጣበትና ፈገግ አለ። ከመሞቱ በፊት ፈገግ አለ። መውደቅ ያስቀዋል። በተለይ አዋቂ ሰው ሲወድቅ ያስቀዋል። መውደቅ ለህፃናት መቆምን መለማመጃ የእድገት መንገድ ነው። መውደቅ ለአዋቂዎች ግን አቅመቢስነት የመሰበርና የዝንጉነት ዋጋ ነው። ህፃናት ለመሬት ቅርብ ናቸው። ለመውደቅና መነሳትም ወዳጅ ናቸው። አዋቂዎች ግን እድገታቸው ከመሬት ያርቃቸዋል፣ ከሰማይም አያስጠጋቸውም። አዋቂነት መሃል መቅረት ነው ሲል አሰበ። ለራሱ አኩተመተመ። በወደቀ ሰው ስቆ ተጣልቶ ያውቃል አንድ የገደል ስባሪ የሚያህል ጎረምሳ ምንም እንቅፋት በሌለበት አውላላ መንገድ ላይ እንደ ብራ መብረቅ ከፊቱ ፈረጠ። ሳቅ ምን ያስገለፍጣል ብሎ አፈጠጠበት። የጫማ የማሰሪያ ጠልፎኝ ወደሁ በቃ። ይሄ ያስቀል መውደቅ ያለ ነው። በእኔ አልተጀመረም። አይኑን ወደ ወጠምሻው ጫማ ላከ። ጫማው ማሰሪያ አልነበረውም። እንደገና ፈገግ አለ። በትዝታው ፈገግ እንዳለ በድፍረት ሸምቆቆውን በአንገቱ ካጠለቀ በኋላ ቤቱን ለመጨረሻ ጊዜ በአይኑ ቃኝ ሁሉም ነገር በስርዓትና በንጽህና ተቀምጧል። አልጋው በስርዓት ተነጥፏል። ጥግ ላይ እንደ ኩሽና የሚጠቀምባት ጥግ ላይ የጋዝ ምድጃ፣ ሁለት መጥበሻዎች፣ ሁለት ብርጭቆና የሸክላ ሳህን፣ የእጅ ማስታጠቢያ በስርዓት ተሰድረዋል። ከሞተ በኋላ መጀመሪያ የሚገባው ሰው እንዴት ልጹህ ልጅ ነበር ጃል እንደሚል አልተጠራጠረም። ሲደነቅ አብረን ተምረን ነበር የሚልም ይኖሩ ይሆናሉ እኮ። ድንገት ጽፎ ስላስቀመጠው ወረቀት አሰበ። ቆይ፣ ማን የሞቴ ምክንያት ይገደዋልና ነው ሁሉ ጽፌ ያስቀመጥኩት? ግን እነማን ነው ደህና ሆኖ የምለው? ደህና ማን ነው ይቅርታ የምጠይቀው? መልሶ በቁጣ ከዱካው ላይ ወረደና ወደ ወረቀቱ ሄዶ ሊበሸክቶ አንስቶ በሁለት እጁ ሲይዘው ከወረቀቱ ስር ከመውፈሩ የተነሳ በወጉ እንኳን መሸሻ ቃተው በረሮ እየተንደፋደፈ ወደ አልጋው ጠርዝ ሲሮጥ ተመለከተ። ገረመው። በጣም ገረመው። እዚህ ቤት ውስጥ በኖረባቸው አምስት ዓመታት አንድም ቀን በረሮ የሚባል አይቶ አያውቅም። ወንደላጤ ቢሆንም ንጹህ ነው። ይህንን ማንም የሚያውቀው ሰው ይመሰክራል። አንተማ ውስጥ ሴት አለች እስኪባል አንድ ክፍል ቤቱን ገለባብጦ የሚያጸዳ ቤቱ በስንጥር ቢበረበር ለአመል ቆሻሻ የማይገኝበት ጥንቁቅ ያለ ወንደላጤ ነው። አሰበ። ለምሳሌ ቅድም ራሱን ሰቅሎ ቢሆንና ሰዎች ኑዛዜውን ሊያነቡ ወረቀቱን ሲያነሱ በረሮውን ቢያዩ ምን ይፈጠር ነበር? ምናልባትም እርሱ እንደተንጠለጠለ ስለ በረሮ ያወሩ ይሆናል። ወይም ቆይቶ ቤቱን በረሮ ወሮት ተገኘ። እንደው ከገባበት ማጽዶቶ ታያቅም ነሰል ሊሉ ይችላሉ። ምንም ታሪክ የለውም። ቢኖረውም ማንም ነገሬ ብሎ ያዳመጠው የለም። ስለዚህ ይሄ ታሪኩ እንዲሆን አይፈልግም። ታሪክ የሌለው ሰው ምንም ታሪክ ሳይኖረው ቢሞት ይሻላል የተበላሸ ታሪክ ትቶ ከሚሄድ። ተወለደ። ወላጆቹ አላዛር አሉት። አደገ። እናትና አባቱ ተፋቱ። አባቱ እንደ ብዙ ሺህ የተፋቱ ወላጆች ሌላ ግብቶ ሌላ ሀገር ሄደ። እናቱ በአስር ዓመቱ ታማ ሞተች። ፍዳውን አይቶ አደገ። ለነፍሳችን ያሉ ባልና ሚስቶች ወሰዱትና ለስጋቸው በሚሆን የጉልበት ስራ እንደ ባሪያ ጠግረው አሳደጉት። ወጉ እንዳይቀር በላኩበት ትምህርት ቤት ገፍቶ ተምሮ ዩኒቨርሲቲ ደረሰ። አንድ የመንግስት ድርጅት በአካውንታንትነት ተቀጠረ። በቃ ታሪኩ ይኸው ነው። ይህንኑም የሚያውቀው እሱ ራሱ ብቻ ነው። ጓደኛ የለው፣ ቤተሰብ። አከራዮቹ ይኑር ይሙት የሚያውቁት ኪራይ ሊከፍል በራቸውን ሲያንኳኳ ብቻ ነው። በእርግጥ ኮረቤቱ ቃል ኪዳን አልፎ አልፎ ሰላምታ ይለዋወጣሉ። አንድ ሁለቴ ለበዓል ጠርታው ቤቷ ሄዷል። የድሬ ደዋ ልጅ ናት ሲባል ሰምቷል። ጥሩ ልጅ ናት፣ ላቧን ጠብ አድርጋ የምታድር ነፍስ ነጋዴ። ከዓመት በፊት አንድ ሸሚዝና ጅንስ ሱሪ በቅናሽ ሸጣለታለች። በረሮው እየተንደፋደፈ ከአልጋው እንደወረደ ወለሉ ተመችቶት ፈጥኖ ተፈተለቀ። አላዛር ነጠላ ጫማ አንስቶ ሲሰነዝር ግራጫ ላስቲክ የተነጠፈበት ወለሉ ላይ ጥቋ የሚል ድምፅ አስተጋባ። የተጨፈለቀ በረሮ ለማየት ፊቱን አጨፍግጎ ግቦ በቀስታ ጫማውን ሲያነሳ በረሮው የለም፣ ስቶታል። አለፍ ብሎ በበሩ አካባቢ ሲሮጥ ተመለከተው። ሩጦ ሳይደርስበት በፊት በበሩ ስር ባለ ክፍተት ሾልኮ አመለጠ። ከደብዛዛው ክፍል ወደ ብርሃን ወጣ፣ ወደ ብርሃን አመለጠ። ፍጥነቱ የበረሮ አይመስልም። ክንፍ ያለው ጤንቻ አበሳጨው። በህይወቱ አሳዶ የያዘው ምንም ነገር የለም። ከራሴ በስተቀር ምንም መግደል አልችልም ማለት ነው፣ በረሮ እንኳን በሩን በፍጥነት ከፍቶ ወጣል። በረሮ የለም። ግራና ቀኙን ተመለከተ። ስሚንቶ በረገፈው ውሃ ልክ መካከል ባለው አንድ ክፍተት ገብቶ እንደተደበቀ ጠርጥሯል። አጎንብሶ በረሮ ሲፈልግ ድንገት አሮጌ የመጸዳጃ ቤት የቆርቆሮ በር ሲጤጥ ብሎ ሲከፈት ሰምቶ ቀና አለ። ከቤቱ ራቅ ብላ የተሰራች ጋራ መጸዳጃ ቤት ናት። ከዚህ በፊት ግቢ ውስጥ አይቷት የማያውቅ ሴት ከጡቶቿ ጀምሮ ከጉልበቷ ከፍ ብሎ እስከሚገኝ የታፈዋ ክፍል በትልቅ ደማቅ ቢጫ ፎጣ ተጠቅልላ የተራቆተ ቀይ ደረትና ትከሻዋ ላይ የውሃን ክብሎች ጤዛ መስለ ይንኳልላሉ። ደረቷ ደረት አይመስልም። ከውስጥ መብራት የበራበት ብርቱካናማ መስታወት መስታወትነቷ በሰውነቷ ሙቀት ደመና የመሰለ እንፋሎት በቀስታ አጨፍግጎበታል። ከቆዳዋ ላይ ጭስ ይተንዳል። ፀጉሯ አነስ ባለ ፎጣ ተጠቅልሎ አንዳች ጉልላት ይመስላል። ተመለከታት። አያት በቀኝ እጁ ነጠላ ጫማ እንደያዘ ሲመለከታት የጠፋችው በረር እሷ ትመስል ነበር። ከታፈዋ ዝቅ ብሎ ቀይና ሙልት ያለው ብሮቿ የነፍስ ካስማ ይመስላሉ። በነጠላ ጫማ ውስጥ ያረፉ እርጥብ ተረከዞቿ የተላጠ ቲማቲም። ፈገግ ብላ በኀፍረት ለሰላምታ አንገቷን ቀለስ አደረገችለት። በግራጇ ደማቅ ባዶ የፕላስቲክ ባልዲያን ትንጠልጥላለች። በቀኟ የተጠቀለለችበት ፎጣ እንዳይንሸራተት ጡቶቿ ላይ አጥብቃ ይዛ ወደፊት ተራመደች። ፎጣው በተንሸራተተ የሚያስብል ክፉ ሐሳብ በተመልካች ልብ ውስጥ የሚያጭር አያያዝ ነው። ከሰውነቷ ላይ ጭስ መሰል እንፋሎት ይተናል። አሁንም አሁን፣ ገና አሁን ከምድጃ በስላ የወጣች ትኩስ ምግብ ነገር ነበር የምትመስለው። ጠደፍ ጠደፍ እያለች ተራመደች ወደ ጎረቤቱ ቃል ኪዳን በር። በአይኑ ተከተላት። ትንሽ ገገማ የሚያስብል አይነት አስተያየት ነበር አፈጣጠጡ። ከበሩ ወደ ቤቱ መወልወያ ይዛ ብቅ አለች። አየችው። አያት አልዓዛር ደህናዋልክ። ሰላም ቃል ደህናዋልሽ ቃል ብሎ አያውቅም፣ ካወቃት ጀምሮ አይኑን። ተከትላ ወደ ቤት የምትገባውን ልጅ በአገጯ እየጠቆመች ታናት፣ ሽቴናት ከድሬዳዋ ገናው መግባቷ ነው። የሚመልሰው ጠፋው። ቡና እያፈላን ነው ናግባ። አይ አንተ ደግሞ ሁልጊዜ አይ ገና ከስራ እየገባ አይደል እንዴ? ምሳም ሰርተናና፣ ራመድ ብላ እጁን ይዛ ጎተተችው። ስትጋብዝ ከልቧ ነው። ይሄውናት እንደወትሮም ቢያላለም አይኑም እጁም ተጎተቱ። እሺ እሺ። ነጠላ ጫማውን ወደ በሩ ሮር አድርገና በቀስታ ተከተላት። ከሁለት ሰዓታት በኋላ ሆዱ ባልጫና፣ በቀይ ወጥ፣ በቡናና በሁለት ጠርሙዝ ቢራ ምን ይልሃል ድግም ተብሎ በጠጣው ጥግብ ብሎ መንፈሱ በብዙ ሳቅ በብዙ ተስፋ በብዙ ምኞት ተሞልቶ ወደ ቤቱ ሲመለስ በሩ ላይ ያመለጠው በረሮ ትዝ አለው። በረሮ እድሜው ሰባት ቀን ነው ሲባል ሰምቷል። ችግር የለም፣ ድንጋይ ውስጥ ተደብቆ አይኖር ነገ ከነገ ወዲያ ሲወጣ አገኘዋለሁ አለ ለራሱ። ገርበብ እንዳለ ትቶት የሄደውን በር ገፋ አድርጎ ወደ ቤት ሲገባ ራሱ የሰቀለውን ገመድ ፊት ለፊቱ ቤቱ መሀል ላይ ተሰቅሎ ቢያየው በድንጋጤ ደጋግማ ማተበ። በዘላለም እና ዘላለም መሀል የሴከንዶች እድሜ ያለች በራሷ ዘላለም የሆነች ያችን ዘላለም እንዘላት ዘንድ ትንሽ ስበብ፣ ትንሽ ብርሃን በተነጋ ነው ቤታችን ቀዳዳ የምትገባ ፍንጣቂ ጨረር እና ትንሽ ፍቅር በቂ ነው። ይችን ከፀጉር የገጠነች ዕድልና ትዕግስት አጥተው ስንቶቹ እስከ ወዲያኛው ለዘላለም ወደዛኛው ጨለማ ተዘዋውረዋል፣ አለ ለራሱ ከጣራው ላይ ገመዱን ለመፍታት ዱካው ላይ በፍጥነት ቆመ። ዱካ ተንሳጠጠች። አንድ እግሯ ተነሳ። በመትረፉ የተበሳጭች ትመስላለች። ተንገዳገደ። ወደ ቀኝ ተፈነገለች። አላዛር በቁሙ ልክ ወደ ግራ እንደ ዛፍ ተገነደሰ። ባዶውን አየር በእጆቹ እየቀዘፈ ተምዘግዝጎ ዘጠና ድግሪ ታጥፎ የተበየደው የአልጋው ብረት ጠርዝ ላይ አረፈ። ብረቱ የጆሮውን ኋለኛ ክፍል ክፉኛ አገኙ። ህመሙ ከእግር ጥፍሩ እስከ ራስ ፀጉር ሰቀጠጠው። ቅጽበት ነበር፣ ቅጽበት ወደ ጨለማ፣ ወደ ጉርጓድ የተወለወረ ያህል በፍጥነት ነበር የሚንዘገዘገው። ተዋወቁ፣ ተዋወቁ አላዛር ይባላል። የጎረቤቱ ድምፅ ተሰማው። የቃድ ኪዳን የአኔት በአክብሮት ተነስታ እንግዳዋ በለስላሳጇ የጨበጠችው ትሁት ልጅ ተንቀሳቀሰች። ጥቁር በለበሰችው ሽቲ ቀሚስ ግራና ቀኝ የሚዘሉ ጥቶች ያላት ልጅ ናት። ደግሞ ከኋላዋ በመስኮቱ የሚገባ ብርሃን ስላረፈባት የሰውነቷ ቅርጽ በስስ ቀሚሷ ስር ይታየው ነበር። የእግሮቿን እርዝመት ቀሚሱ ግራና ቀይ በአየር ላይ የተንጠለጠለበት ወደ ውስጥ የገባ ወገቧ በአይኑ መጣ። ዘንድሮ ነው የተመረቀችው ስራ ፈልጋ እዚህ አብራይ ልትኖር ነው የመጣችው አለችው። ቃል ኪዳን ተማሪ እዚ ልትኖሪ ለሱ የተላከች በረከት መሰለችው። በድንግዝ ግዙ ውስጥ ይታየዋል ያወሩት። አዎ ድሬዳዋ ዩኒቨርሲቲ በዚህ ዓመት ነው የተመረኩት። አይን አፋር ቢጤ ናት። አይኖቿ አንድ ያርፈውበት ተሰበሩ። ጨለመ ጨለመ። መጨረሻ ላይ ወርቃማ ክንፍ ያለው ፊቱ የቁጡ ሽማግሌ ሰው የመሰለ በረሮ እንደ ሰው በሁለት እግሩ ቁሞ ታየው። ሊጠራ ሞከረ። ያኔት ሊል ሞከረ። ቃል ኪዳን ሊል ሞከረ። በመጨረሻ ህይወት ውብ ነበር የሚል ሐሳቡ ልብ አለበት። ጨለማ ሆነ። ጸጥታ ሆነ። ማነው ሞትን አስጎምጅቶ ያመለጠ? ማንም ተፈጸመ